ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን በኢትዮጵያን አየር መንገድ የደንበኞች ፕሮግራም የሆነው የሼባ ማይልስ ሎያሊቲ ፕሮግራም በማብራራትና በማስታወቅ አብረውን እንዲቆዩ አቶ ሰለሞን መኮንንን እዚህ ጥሪ ያቀርበንላቸዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አቶ ሰለሞን ለአየር መንገዶች የሼባ ማይልስ ያለውን ጥቅም እንዲሁም ደግሞ ምን ያክል አባላት እንዳሉት መንገዶች ሎያልቲ ፕሮግራም የተጀመረው በ1981። ከ5 ዓመት በኋላ ሌሎች ፋይናንሻል ሴክተሮች ገቡበት። ፋይናንሻል ሴክተሮች ስንል ባንኮች፣ ክሬዲት ካርዶች ገቡና ኮምፕሊትሊ ፕሮግራሙን ለወጡት። ኢኒሺያሊ ይሄኛው ሲጀምር ፕሮግራሙ ሲጀምር ኢንቴንሽኑ ምንድን ነበር? መንገደኞች በበረሩበት ዲስታንስ ማይል እየተሰጣቸው ያንን ማይል እንዲጠቀሙና ለዛ ሎያል ለዛ ብራንድ ወይም ለዛ አየር መንገድ ብራንድ ሎያል ሆነው እንዲቀጥሉ የማድረግ ፕሮግራም ነበረ። ነገር ግን ፋይናንሽል ሴክተሮች ከገቡ በኋላ ይሄ ፕሮግራም ኮምፕሊትሊ ተለወጠ። አሁን ባለው እንትን ባለንበት ክፍለ ዘመን የሎያሊቲ ፕሮግራም የድርጅቶች የኤርላይኖች የትልቅ ረቨን ሶርስና የፕሮፊት ሴንተር ሆኖ የሚያገለግል ነው። አንድ ሎያል መንገደኛን አቨሬጅ ከሁለት እስከ አራት ፐርሰንት ረቨኑ ሞር ጀነሬት ያደርጋል ተብሎ ይታሰባል። አሁን በዚህ ባለንበት ዘመን የኤርላይኖች ከ12 እስከ 14 እስከ 15 ፐርሰንት የሜንስትሪም የሚኒስትሪም ረቨኑ ከሎያልቲ ፕሮግራማቸው እንደሚገኝ በ2023 የወጡ አክቸዋል ዳታ ያሳያል። ሌላው ምንድን ነው ይሄ ለኤርላይን የሚያመጣው ፕሮዳክት እንግዲህ ሁለት አይነት ፓርትነርሽፕ አለ። አንደኛው ኤር የምንለው ወይም ደግሞ አየር መንገዱን ጨምሮ ከእሱ ጋር ያሉ ፓርትነር የሚያደርጉ አየር መንገዶች ላይ ሲበሩ የሚገኘው ማይል ጥቅም ነው። ሁለተኛው ደግሞ ነን ኤር የምንላቸው እነዚህ ፋይናንሻል ሴክተር ያልናቸው ባንኮች፣ ኢንሹራንሶች ክሬዲት ካርዶች፣ ሆቴሎች፣ ሌሎች ሌሎች ሰርቪስ ፕሮቫይደርስ የሚሰጧቸው ቤኔፊት ይሆናል ማለት ነው። በጣም ጥሩ አቶ ሰለሞን፣ ከዚህ ጋር አያይዞ እንግዲህ መንገደኞች ከዚህ ሼባ ማይልስ ለመጠቀም እንዴት ነው መመዝገብ የሚችሉት? እንዴት ነው የዚህ የሼባ ማይልስ ሎያሊቲ ፕሮግራም ተጠቃሚ መሆን የሚችሉት ስ የሚለውን ነገር ለተመልካቾቻችን ቢያብራሩልን። እንግዲህ መንገደኞች ምንድን ነው የሚያገኙት ለኢትዮጵያን ኤርላይንስ ወይም ደግሞ እንዴት መመዝገብ ይችላሉ የሚለውን ነገር ስንሄድ መጀመሪያ አንድ መንገደኛ ከሁለት ዓመት ሊሞላው ይገባል ሜምበር ለመሆን። ስለዚህ የመጀመሪያው እንትኑ እሱ ነው እንግዲህ እንደሚታወቀው ከ2 እስከ 18 ያሉት ያው አንደረጅ ወይም ማይነር የምንላቸው ስለሆኑ በጋርዲያናቸው ወይም ደግሞ በአሳዳጊያቸው ወይም በወላጆቻቸው በኩል ሊመዘገቡ ይችላሉ። አንድ ሜምበር መመዝገብ የሚችለው አንደኛ በዌብሳይት ኢትዮጵያ ኤርላይንስ ዌብሳይት ላይ ገብቶ ሼባ ማይልስ ላይ መመዝገብ ይችላል። ሁለተኛ ሞባይል አፑን አፕሎድ አድርጎ ዳውንሎድ አድርጎ ይቅርታ በእሱ መመዝገብ ይችላል። ሶስተኛ ደግሞ እንግዲህ በኢትዮጵያን ኤርላይንስ ቲኬት ኦፊሶች ኤርፖርቶቻችን ላይ በዶሜስቲክም በኢንተርናሽናልም ወይም ደግሞ በተለያዩ ፓርትነር ፓርትነሮቻችን ላይ በሚገኙ የኪውአር ኮዶች እስካን አድርጎ መመዝገብ ይችላል ማለት ነው። ቤኔፊት የሚያገኘው እንግዲህ ኢትዮጵያን ኤርላይንስ እንግዲህ የዓለሙ ትልቁ ግሎባል አላያንስ ግሩፕ የስታር አላያንስ ሜምበር ነው። ስታር አላያንስ እንግዲህ ለአስራ ሶስት ዓመት በተከታታይ የዓለም ትልቁ ግሎባል አላያንስ ተብሎ የተሸለመ የዓለም አቀፍ የአየር መንገዶች ትብብር ነው። እንግዲህ የኢትዮጵያን ኤርላይንስ ሜምበር አንደኛ ሲበር በራሱ ላይ በኢትዮጵያን ኤርላይንስ ላይ በዶሜስቲክም በኢንተርናሽናልም ሲበር የሚያገኛቸው ማይሎች አሉ፣ ጥቅም ያገኛል ማለት ነው። የማይል በእኛ ላይ ብቻ ሳይሆን በስታር አላያንስ ሜምበር በማንኛውም ላይ ሲበር በማይሉ የሚያገኘው በዛ ላይም ማይል ያገኛል ማለት ነው እንግዲህ መጀመሪያ ሜምበሩ ሲመዘገብ የቦነስ ማይል ይኖረዋል የተመዘገበበት አንድ ሺ ማይል ያገኛል የመጀመሪያውን ሴክተር ሲበር ሁለት ሺ መጀመሪያው ሲጀምር ማለት ነው አንድ ሜምበር ሶስት ሺ ኢንተርናሽናሉ ሶስት ሺ ሜምበር ሶስት ሺ ማይል ይዞ ይጀምራል ማለት ነው ሶ ስታር አላያንስ ላይ ሲበር ያገኛል የሌሎች ፓርትነር ስትራቴጂክ ፓርትነሮቻችን ላይ ላይክ እንደ አስካይ ማላውያን፣ አፍሪካ ውስጥ ላሉት እንደ ኮንጎ ኤር እነሱ ላይም ሲበር ያገኛል ማለት ነው። ሌሎች ፓርትነሮቻችንም ላይ ስታር አላያንስ ያልሆኑ ላይ ሲበር ያገኛል ማለት ነው። ሌላው ደግሞ ነኔር የምንላቸው በጣም ብዙ ድርጅቶች አሉ። እንግዲህ ሜምበርስ በየትኛው ማይል አገኛለሁ የሚለውን በዌብሳይታችን ላይ ሄደው ሼባ ማይልስ ፓርትነርስ ሜምበር ላይ ሄደው ማየት ይችላሉ። ሼባ ማይልስ የደንበኞች መጠቀም ልምዳቸው ምን ይመስላሉ? እንዲሁም ደግሞ ከተጀመረበት ጊዜ አንስቶ አሁን እስካለንበት ጊዜ እድገቱ እንዴት ነው? የደንበኞች ተጠቃሚነትን በተመለከተ ኢትዮጵያን ኤርላይንስ እያደገ በመጣበት እንግዲህ በጣም ደ ፋስትስት ግሮንግ ኤርላይን ነው። ኢትዮጵያን ኤርላይንስ እያደገ ነው የመጣው እንግዲህ በዚህ ዓመት ስንጀምር አሁን 5.3 ሚሊዮን ነበረን። አዛት ጁን ሰርቲ እንግዲህ በኢትዮጵያ ፊዚካል የር አሁን በሚቀጥለው ጁን 5.75 ሚሊዮን ሜምበሮች ይኖረናል ብለን እናስቀምጥ። ጥቅሙ እንግዲህ በጣም የመንገደኞች ተጠቃሚነት በጣም እየበዛ ነው ያለው። ቢኮዝ አሁን አንደኛ እንግዲህ የእኛ ስታር አላያንስ ላይ መግባታችን፣ ሁለተኛ የእኛ በሚበሩበት አካባቢ ለምሳሌ እንግዲህ የእኛ አራት እንትኖች አሉት፣ ሜምበርሽፕ ቲር አለው። መጀመሪያው ዌልካም ነው፣ እሱ ምንም ቲር አይደለም። ሰው ሲመዘገብ የመጀመሪያውን 300 ማይል ሲሄድ ብሉ ይሆናል። ከዛ 25000 ሲሄድ ሲልቨር ይሆናል። ከዛ 50 ሺህ ማይል ሲያገኝ በአንድ አመት ውስጥ ነው፣ በአንድ ካሌንደር የር ጎልድ ይሆናል። ከዛ 100 ሺህ ማይል ሲሄድ ፕላቲኒየም ይሆናል። አሁን የእኛ ጎልድ እና ፕላቲኒየም ሜምበሮች በስታር አላያንስ ላይ የሚያገኟቸው ጥቅሞች አንድ ነው። ለምሳሌ ሲምለስ የሆነ አንድ አይነት ሰርቪስ ስለሚያገኝ አንደኛ በጣም ትልልቅ አየር መንገዶች ጋር ኤክስቼንጅ እንደራረጋለን። ስታራ አላያንስ ሜምበር የሆኑት ላይ የሜምበሮችን ተጠቃሚ የሚያደርግ ፕሮሰስ እየጀመረን ነው። የእኛ መንገደኞች የእኛ ሎያል ከስተመርስ በባንክ ሰርቪስ ሲጠቀሙ ባንኩ የተወሰነ ማይል ቦነስ ይሰጣቸዋል ማለት ነው። አቶ ሰለሞን የኢትዮጵያ አየር መንገድ የሼባ ማይልስ ፕሮግራም ስራ አስኪያጅ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ስለተከታተላችሁን እናመሰግናለን። የዘውትር አስተያየትና ጥቆማችሁን በኢሜይል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ እንዲሁም ደግሞ በተለያዩ ማህበራዊ ድረ ገጾቻችን ይላኩልን ወይም በስልክ ቁጥሮቻችን 0115 744913 8165 ላይ ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። እስከ ሳምንት፣ መልካም ሳምንት።